አደይ አደይን ይችላችሁ መጥቻለሁ። ዛሬ ደግሞ ማለት ነው አደይና ፍቅር እንግዲህ የተስማሙ አይደለም። ቤተሰብ ምንድን ነው አሰሪና ሰራተኛ የማይስማማበት ጊዜ የአበሻ ሰራተኛ። አረቴ ፍቅር በቃም ከመዳም በለጠች ጎጋያ እንደው እንደ መዳም ጋንጠቶ ነበረ መገተር ያለብን ማለት ነው። ፍቅር ግን በጣም ሀይለኛ ልጅ ናት ማለት እሷ እንደ ቤት ልጅ ሁና እናታቸው አሁን ላይ የለችም የነባርኩቴና የፍቅር ቤቱን ቀጣር ከያዘችው አደይነች ሰራተኛቱ ማለት ነው። ግን ልታሰራት አልቻለችም ማለት ነው። ፍቅር በጣም ሀይለኛ ናት ማለት ነው። ምክንያቱም አደይ አደይ እንድትሰራም አትፈልግም። አደይ በቃ ሁሉ ነገር እንትን እንድትል አትፈልግም ማለት ነው። ውድ ቤተሰቦች እንደዚ አይነት ሸይጣን ገዛ ምን ታደረጋለች ፍቅር የምትባለን፣ ይህን ቀልልን እያልን ላይክ ማድረግ ነው። በቃ ላይክ ማድረግ አለብን እየሄድን ኮሜንታችሁ ላይ ፍቅር በጣም ሀይለኛ ልጅ ናት። ውድ ቤት ሰዎች በጣም ሲጠና ማለት ነው። አዴ ደግሞ በጣም ምስኪን። ሰላም ጤና ይስጠልኝ ውድ ቤት ሰዎች እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ ክፍል ሀያ አምስትን አደይን ይዤላችሁ መጥቻለሁ። አዴና ፍቅር ሊስማሙ የማይችሉበት ነገር ምንድን ነው? ዛሬ ላይ ደግሞ እንግዲህ ወርቅ ሰርቀሻል ሀብል ሰርቀሻል እያለች አንዴ ከኤላ አንዴ ደግሞ ከንትና ሰርቀሻል፣ ከዚህ በኋላ ከኤላና ከዳዊት አጠገብ ልናይሽ አንፈልግም። ወንጌያልቻ ዲቭም ዲቭ ጋር ከደረሽ እውነቴን ነው የምልሽ ከዚህ ቤት እቃሽን ሰብሰበሽ ታወጫለሽ፣ እያለቻት ነበር ፍቅር። ወየ ፍቅር ምንዙባናል። ከባ ነው ማለት ነው። እና ፍቅር አስቸጋሪ ልጅ ነች፣ ውድ ሰዎች ማለት ነው። በጣም አስቸጋሪ ሆናለች ማለት ነው። አዴ ግን በጣም የዋህ ምስኪን ነች ማለት ነው። ከሱ እንዲት ደግሞ በጣም ይወዳታል ማለት ነው። ኤላም እንግዲህ ሊወዳት ነው፣ የፍቅር እህት ደሞ ዛን እንትና ጋናት ማለት ነው። ውድ ቤተሰቦች፣ ኤላ ጋና ያለችው ኤላም አዴን በጣም ነው የሚወዳት ማለት ነው። ውድ ቤተሰብ፣ ይወዷታል። ሁሉም ሰው የማይወዳት የለም። በነገራችን ላይ አዴን በጣም ብዙ ሰው ይወዳታል ግን ይች ፍቅር የምትባለው ግን ሸጣን ስለሆን ሸጣን ስለሆነች ልታሰራ አልቻለችም ማለት ነው። እና ውድ ቤተሰቦቼ የኤላ እንግዲህ ኤላ ወርቅ ጠፋይ ብሎ ተደብድብ ያለው ብሎ ነበር ማለት ነው። ያው አዴን የሆነ ሰው አግቷት እንደነበር ሁላችን የምናቃለን። የሆነ ሰው አንድ አግታ ስለነበር እሱ እሱ ስለታገተች በነገራችን ላይ ድምፅ ጎፋን ምንድን ነው? ጎፋን ሳይሆን ሰላልተኛውን ቅልፍ ለዛ ነው ማለት ነው። ውድ ቤተሰቦቼ ማለት ነው። ለዛ ነው እና የዓለም ጦርነት እየመጣ ነው ማለት ነው። ፍቅር በጣም አስቸጋሪ ነች ማለት ነው። አስቸጋሪ ልጅ ናት ማለት ነው። ውድ ቤተሰቦቼ እና በቃ እንትናም ብርሃንም እንግዲህ የልብ ችግር የልብ ኬሰር አለባት ማለት ነው። ያው እንትና ጋን ያለችው በአሁኗ ሰዓት ማለት ነው ኤላ ጋር ኢላ ጋ ስለሆነ እያወራችሁ እያለ ሹልክ ካለችበት ወደ ቤተሰቦች ተንሸራተተች። ምን እያለ ነበር ማለት ነው። እሷ እንግዲህ በጣም እንትንሽ ማለት ነው። ውድ ቤተሰቦች ሚስኪን ልጅ ነች ማለት ነው። እህቷን በጣም ተወዳለች ማለት ነው። እነሱ እሷ ደግሞ እሷም ምስኪን ነች፣ ውድ ቤተሰቦች፣ የማይች ነው ግን እንደዛ ሆኖ ፍቅር በጣም ታስቸግራታለች። አስቸጋሪ ማናት ፍቅር ናት በቃ። አዴ ንምንት ሰራተኛቱ አዴ የምትሰቃየ ስቃዋ በጣም ከባድ ነው ማለት ነው፣ ከመነግራችሁ በላይ ግን ፍቅር ብትወጣ ተድርማው ላይ ደግሞ ድርማው ይቀዘቅዛል። እና ንጉስ ይወዳታል፣ ዴቭ ይወዳታል፣ ኤላ ይወዳታል ባርኮቴ ይወዳታል። አደይን ማለት ነው። ፍቅር ቀምታ ነው በነገራችን ላይ ፍቅር ስለምትቀና ነው። እንግዲህ ዴቭም ለህር ነው ብሎ ላዴ ሲነግራት የት ነው የምትሄደው ዴቭዬ፣ እንዴት የት ነው የምትሄደው? ምናልባት እኔ እኮ እንትን ብዬ ይሆናል ምናምን እያለች እየነገረችው ነበር ማለት ነው። እሱም ደግሞ እየተዘጋጨ ነበር ማለት ነው እና ከዚህ በኋላ አልመጣም ያለሁት እኮ ኔ እዚህ ቤት ላንቺ ብዬ ነው እያለ እንግዲህ ሀብሉንም ምኑንም እሷ እንደወሰደችው አድርገው ነው ለኤላ የነገሩት። ኤላ እኮ አዲስ እንግዳ ነው፣ ገና ከመምጣቱ ለምን ወሰርሽበት ውያዴ ምናምን እያሉ እየተቆጧት ነበረ። ግን የወሰደችው እሷ ሳትሆን ፍቅር ናት። ወይ ፍቅርን ሴራ ታውቃላችሁ፣ ፍቅር ምን እንደምታረግ። ፍቅር ነች በቃ ፍቅር ናት። አንድ ነገር አየች፣ ፍቅር ናት። ሁልጊዜም የሆነ ነገር አይተው ወደኋላ ኋላ ስለማትል ባዴር የምታሳብበው ማለት ነው። ግን ያም ያም ሆኖ ውድ ቤተሰቦቼ ፍቅር እንደ አሰሪና እንደ ሰራተኛ ተከታችለው ቢኖሩ ብዬ መርጥላቸው አለው። ግን ፍቅር እንደዛ አትፈልግም። በጣም ኃይለኛ ልችላት፣ ውድ ቤተሰብ ማለት ነው። ፍቅር ማለት ተንከሲስ እንደ ፍቅር ተንከሲስ ሰው የለም ማለት ነው እላቸዋለኝ። ፍቅር በጣም በጣም በጣም በረጌ ነች ማለት ነው። ይህ ፍቅርን የማላይበት ወዴት ልሂድ የምትሉት አሁን ላይ ነው ውድ ቤተሰቦች። የፍቅር ሀይለኛ ነች፣ አደይ ግን ምስኪን ነች። አትናገር ትግስቷን በጣም ነው ሞድላት በቃ። ማለት ድራማ ቢሆንም ታዲያ ምን ተማራችሁ? እስኪ እንደው ምን ተምራችኋል? ምን ተምረናል ብላችሁ ታስቡበት አላችሁ። ከፍቅር መጥፎ ነገር ነው የሚተማርኩት ማለት ሰውን የሚያስተምር ነገር አይደለም። እያሳየቻላችሁ በእኔ በኩል እንደኔ አስተያየት ስጫቅት ተባልኩ ለፍቅር ማለት ነው። ግን አዴይ በጣም መስኪነች ቻንሷ ደስ ይላል አዴይ ማለት ነው። ሁለ ነገሯ ደስ ይላል። ትግስቷ ትግስቷ በጣም ከባድ ነው የአዴይ ማለት ነው። የአዴይ ትግስት በጣም ከባድ ነው። ጉዶች እና ሁሉም ወንዶች እሷን ስለሚወዷት በዛ ቅንታ ነው አለ እንትና ፍቅር እየቀና ባልሆነ አንዴ ክላሴን አስተካክልልኝ ወርቅ ምናምን ሰርቄሻል አንቺ፣ ምናምን እያለቻት ነበር ማለት ነው። ዴፍም ደግሞ አዴጋ ቁጭ ብሎ እያወራ ነበር። እዚህ ካኩ ያለሁት ላንቺ ብዬ ነበር፣ ግን አሁን አንቺም አንተ እየተረዳሽ ይሰላል ሆነ፣ ከዚህ ለቅቄ መሄድ አለብኝ እኔ እወደዋለሁ እያለች ነበር ማለት ነው። እንደዛም ስትለበት የነበረው መንስኤ ምንድን ነው? ያው ፍቅርም ተወደዋለች ዲቪን። እሱ ግን አይወዳትም፣ አይፈልጋትም። ስለማይፈልጋት አዴ ለመወደዴ ነው። እሷም ደግሞ እልክ ተያይዛ ነው እንጂ ፈልገው ወይም ወደው አይደለም። ግን እልክ ስለተያያዘች ንጉስም ደግሞ አደይን ስለሚወዳት በርጋ እሱቅ ስትሄድ የዴቭን ቤትም እንዳጠርኪን እንዳታጸጂ ሄደሽ ብለ የኤላንም ቤት እንዳታጸጂ ብለው ውዶች የከልክለዋታል ማለት ነው። አደይን እንግዲህ የከለከሏት ምንድን ነው አውቀው እየተመሳረጡ እየተመሳለጡ ማለት ነው። አብረው ተመካክረው ነው እንደዛ ያልፋት። ምስኪን ልጅ ነች አዴ ማለት ነው። ጸባዋ፣ ትግስቷ በዛ ላይ ደግሞ ወጣሁን ለነገሯ፣ ነገሯ በጣም ጥሩ ልጅ ነች ማለት ነው። ግን ያሚያም ሆኖ ፍቅር ሀይለኛ አለች። ትንሽ እንትናትሽ ያለሌ ወይ ማለት ነው። ብርሃንም እንግዲህ ከኤላ ቤት ግዳ ቁጭ ብላለች ማለት ነው። እያወሩ አዴ እንደ እሷ ትሆናለች ስታጸት የወሰደች ምናም በዋል እሷ የን ህት እንደዛ አታረግም የህቴን ጸባይ ጠንቅቄ አውቃለሁ እያለች ነበር ማለት ነው። ስለ ህቴን አቃል ነውኝ ከማንም ምንም አፈልግም የን ህት የምትፈልገው ነገር የላትም እያለች ነበር ማለት ነው እና ፍቅር እባክሽ። እና ድብሰዎች ላይክ፣ ሸር፣ ሰብስክራይብ አድርጉ። ይሄን ይመስላል አደይ። ባይ